ልብ አርካችሁ አሜን በሉን። እግዚአብሔር ከድንገተኛ ሞት ይጠብቃችሁ። እግዚአብሔር ከድንገተኛ መርዶና ሐዘን ቤታችሁን ይጠብቅ። እግዚአብሔር ከድንገተኛ ክስረት፣ ከድንገተኛ ውድቀት፣ ከድንገተኛ አደጋ ሁሉ በክርስቶስ ኢየሱስ ሕይወታችሁን ይጠብቅ። አሜን እያላችሁ መልእክቴን በደንብ ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ክፉ ነገር ወደ አንተ አይቀርብ መቅሰፍትም ወደ ቤትህ አይገባም። በክርስቶስ ኢየሱስ ክፉ ነገር ወደ እናንተ አይቀርብ መቅሰፍትም ወደ ቤታችሁ አይግባም። መንገድ በመንገድ ሁሉ ይጠብቅሁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳይሰነካከል በእጆቻቸው ያነሱልሃል። በተኩላና በእባብ ላይ ትጫሟለህ፣ አንበሳውንና ዘንዶን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራ ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። እረጅምንም እድሜ አጠግበዋለሁ፣ ማዳኒንም አሳየዋለሁ። በጌታ በኢየሱስ ስም እግዚአብሔር ረጅምን ዕድሜ ያጥገባችሁ። በጌታ በኢየሱስ ስም እግዚአብሔር ስትጠሩት ይስማችሁ። በጌታ በኢየሱስም የእግዚአብሔርን ማዳን ማየት ይሆንላችሁ። ይሄ መልእክት ለብዙ ሰዎች እንዲደርስ በደንብ ሼር አድርጉልኝ። ከላይ የዩቲዩብ ሊንክ አለ። ሁላችሁም እየገባችሁ ሰብስክራይብ አድርጉ።